ረስተ ዜና ባለፈው ቅዳሜ ጥቅምት 8 ቀን 2018 ዓ. ምዕራፍ ሽፍታ ለመያዝ በሚል ወደ ግንትና ኳቤር ሎም እየቀበሌ የዘመተው መከላከያ ሰራዊት ያለ አግባብ ንብረታችን ዘርፎ ብናል ሲሉ ነዋሪዎች ተናገሩ። በኢትዮጵያና ኤርትራ መካከል ያለው የጦርነት አደጋ እያደገ ነው ተባለም። በአፋር ክልል ገዋኔ ወረዳ የተነሳውን ሕዝባዊ የመልካም አስተዳደር ጥያቄ አካባቢው ባለስልጣናት ለማፈን እየጣሩ ስለመሆኑ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖቅ ማንተ ሚዲያ ነው። አረስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ባለፈው ቅዳሜ ጥቅምት 8 ቀን 2018 ዓ ም ሽፍታ ለመያዝ በሚል ወደ ግንትና ኳቤር ሎም እየቀበለ የዘመተው የመከላከያ ሰራዊት ያለ አግባብ ንብረታችን ዘርፎብናል ሲሉ ነዋሪዎች ተናገሩ። በአካባቢው የሚንቀሳቀስ ሽፍታ ችግር እየፈጠረ በመሆኑ እርምጃ ለመውሰድ በሚል ከሰራባና ና ሌሎች አካባቢዎች ተንቀሳቅሶ ወደ ግንትና ኳቤር ሎሚ የቀበሌዎች የተሰማራ የተሰማራው የመንግስት ወታደር የንጹሐን ንብረት ዘርፎ ወስዷል ሲሉ የመረጃ ምንጮቻችን ተናግረዋል። በዕለቱ ወደ ግንት ከተማ የገባው የመከላከያ ሰራዊት በከተማ የሚገኙ የንጹሐን ዜጎችን የንግድ ሱቆች የሽፍታው መጠቀሚያ ናቸው በሚል አንድ በአንድ በርብሮ ጥሬ ገንዘብ፣ ሸቀጣሸቀጦችንና ሌሎች ዕቃዎችን መዝረፉን የአይን እማኞች ገልጸዋል። ወይዘሮ ወርቅ እያዩ የምትባል ሻይ ቡና እየሸጠች የምትተዳደር ናት። ባለፈው አምሌ ወር ፋኖ የአካባቢውን ከብት ዘርፎ ሲሸሽ ለማስጣል በተደረገ ውጊያ ባለቤቷ ስለተገደለባት የሐዘን ልብስ ለብሳ በመገኘቷ ብቻም ጥቁር የለበሸው ባለሽፍታ ቆይቶ ስለተገደለ ነው በሚል የተሳሳተ ሐሳብ ስራ የምትሰራበትን እቃ በሙሉም ፍሪጇን፣ ዋን ካሳዎቿንና ሌሎችን ንብረቶች ጠራርገው በመኪና ጭነው መውሰዳቸውን ነዋሪዎች ተናግረዋል። አቶ ደስ የተባለ ሰው የሚያስተዳድረው ሱቅ ሽፍታው ቡድን ዕቃ የሚገዛው ከእናንተ ሱቅ ነው በማለት እሱንና ባለቤቱን ክፉኛ ከደበደቡ በኋላ ሱቁን መዝብረው 340 ሺህ ብር ጥሬ ገንዘብና የሱቁን ንብረት ዘርፈው መውሰዳቸውም ተሰምቷል። ከወራት በፊት ማሩኪድ የሚባለን ሽፍታ ለመግደል በሚል ወደ ጃኒ ፈንቅራ ቀጠና የገባው የመከላከያ ሰራዊት በሕክምና ስራ ላይ ተሰማርቶ ሲያገለግል የነበረውን ብርሃን መከታ የተባለ ንጹህ ዜጋ ሽፍታው ከአንተ ድርጅት ነው የሚታከመው በሚል ሰውየውን ቤት ውስጥ ቆልፎ ማቃጠሉን መዘገባችን አይዘነጋም። በተመሳሳይ በግንት ቀበሌ ነዋሪ የሆነ አቶ አሰፋ መዝገቡ የተባለን አርሶ አደረጋው የቃታ ብረት መሳሪያ ቀምተው መሄዳቸውን የገለጹልን የአካባቢው ነዋሪዎች የአቶ ታከለ ሰማን ሕጋዊ አብራራው ጠበንጃም ቀምተው መሄዳቸውን ተናግረዋል። ከዚህ በተጨማሪ ሌሎች በርካታ ሱቆች ሙሉ በሙሉ እንደተዘረፉና እቃቸው በወታደር መኪና እየተጫነ እንደተወሰደ የገለጹልን የመረጃ ምንጮቻችን ሽፍታው ለመያዝ በሚል ወደ ቀጠናው የገባ የመከላከያ ሰራዊት የራሱን ሽፍትነት በሚገባ አስመስክሮ ተመልሷል ብለዋል። ንጹሃን ዜጎች በግምት ሽፍታ ናችሁ በሚል ተይዘው ክፉኛ መደብደባቸውንና በነገታው ሽፍታ ለመሆናቸው ሲረጋገጥ እንደተለቀቁ የገለጹልን የቀበሌው ነዋሪዎች የመከላከያው ድርጊት ከአንድ ህገ መንግስትና ሀገር ጠባቂ ሰራዊት የማይጠበቅ አሳፋሪ ድርጊት ነው ሲሉ ተናግረዋል። ህብረሰቡን ለከፍተኛ እንግልት የዳረገ የመከላከያ ሰራዊት ዕለቱ የገበያ ቀን በመሆኑ መንገድ ዘግቶ ሰውየትም እንዳይንቀሳቀስ ሲያደርግ መዋሉ ታውቋል። ዝርፊያውን አስመልክቶ ህዝቡ መከላከያውን ቢጠይቅም መሳሪያቸው ተጣርቶ ይመለሳል፣ የሱቁ ንብረት ግን የሽፍታ መገልገያ በመሆኑ አንመልስም፣ የወሰድነው ነው፣ ብርም የለም የሚል መልስ መሰጠቱን ነዋሪዎች ለጃን ሚዲያ ተናግረዋል። በኢትዮጵያና ኤርትራ መካከል ያለው የጦርነት አደጋ እያደገ ነው ተባለም። በሁለቱ አገራት መሪዎች መካከል የተፈጠረው ልዩነት ወደማይታረቅ ደረጃ በመድረሱ ምክንያት ሁለቱም ከፍተኛ ወደሆነ የቃላት ጦርነትና ከፍተኛ ወታደራዊ ዝግጅት ውስጥ ገብተዋል የሚሉ የዘርፉ ባለሙያዎችና ፖለቲከኞች ጦርነቱ ግልጽ ምስል እያያዘ መጥቷል ብለዋል። እስካሁን በሁለቱ ሀገራት መሪዎች መካከል የነበረው ወደ ጦርነት የመግባት እድል እርግጠኛ ባልሆኑ ጉዳዮች ምክንያት የለየለት አልነበረም የሚሉት የዘርፉ ባለሙያዎች ከቅርብ ጊዜ ወዲህ ትግራይ ውስጥ የተፈጠረው ለውጥ የነበረውን የውዝግብ ሚዛን አጥፍቶ የጦርነት መንገዱን ጠርጎታል ሲሉ ገልጸዋል። ከ2010 እስከ 2014 ዓ.ም ክፉኛ ተወዳጅተው ተወዳጅ የትግራይን ጦርነት በትብብር ያካሄዱት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም በፕሪቶሪያው ስምምነትና በኢትዮጵያ የቀይ ባህር ወደብ መጠየቅ ምክንያት በፈጠሩት መካረር ውጥረቱና የጦርነት ድባቡ አይሏል ተብሏል። ኤርትራን የበለጠ ያስቆጣት በኢትዮጵያውያን መሪዎች እየተነሳ ያለው የ1985ቱ የኤርትራ ገነጣጠል ሕገ ወጥነት ጉዳይ ነው የሚሉ ወገኖች በበኩላቸው ጦርነቱ አይቀሬ እየሆነ መጥቷል። ሁለቱም ከፍተኛ የሆነ ወታደራዊ ዝግጅቶችን እያደረጉ ናቸው ብለዋል። የጦርነቱን በእርግጠኝነት መጀመር በትክክል ለመተንበያ አስቸጋሪ ያደረጉት ሁለት ጉዳዮች ናቸው የሚሉ አካላት እንደ አሜሪካና የገልፎ ሀገራት ያሉ ወሳኝ አካላት ያላቸው አቋም በግልጽ አለመታወቁና በትግራይ ክልል የተፈጠረው የፖለቲካ ዝቅጠት በሁለቱ ሀገራት መካከል ተኩሶ የሚጀመርበትን ጊዜ መተንበያ አስቸጋሪ አድርጎታል ሲሉ ገልጸዋል። በአሁኑ ሰዓት የሁለቱን ሀገራት ጦርነት አይቀሬነት እያሳየ ያለው አዲስ ክስተት ግን በትግራይ መንግስት ባለስልጣናትና በኤርትራ መሪዎች መካከል ያለው አዲስ ግንኙነት ነው ተብሏል። አሁን ባለ ሁኔታ ጦርነቱ ሊቀር የሚችለው ኢትዮጵያ ያነሳቸው የወደብ ይገባኛል ጥያቄ አዎንታዊ መልስ ካገኘ ብቻ ነው የሚሉ አካላት በአንጻሩ ኤርትራ ይህን የምታደርግ አትመስልም ሲሉ የጦርነቱን አይቀሬነት ተናግረዋል። ጦርነቱ ከተጀመረ ውጤቱ ምን ሊሆን እንደሚችል መገመት አይቻልም ሲሉ የሚናገሩ ወገኖች በበኩላቸው ልክ የትግራይ ጦርነት ሲጀመር ህወሓት ይደመሰሳል ሲባል ውጤቱ ያልተጠበቀ እንደሆነው ሁሉም አዲሱ የኢትዮጵያና ኤርትራ ጦርነትም የሚያመጣው ውጤት አይታወቅም። ነገር ግን ውድመትና የሰው ህይወት መቅጠፍ የተለመዱ አሰቃቂ የጦርነት ውጤቶች መሆናቸው መዘንጋት የለበትም ብለዋል። በሁለቱ ሀገራት መካከል ጦርነቱ ከተጀመረ የግብፅና የሱዳን መንግስት ጦር ከኤርትራ ጎን ሊሰለፍ እንደሚችልና የተባበሩት አረብ ኤምሬትስ ደግሞ ከኢትዮጵያ ጎን እንደምትቆም ነገር ግን የሱዳን መንግስት ጦር ካሬሴፍ ጋር ባለው ጦርነት ምክንያት ከዚህ ገባ የሚባል ድጋፍ ሊያበረክት እንደማይችል ተገምቷል። በኤርትራ በኩል ጦርነቱን በዋና አዛዥነት የሚመሩት የተለመዱ ዕድሜ የጠገብ የሻቢያ ጄኔራሎች ሲሆኑም፣ የኢትዮጵያን ጦር ደግሞ በቅርቡ የብልጽግናን መንግስት የተቀላቀሉት ሌተና ጄኔራል ጻድቃን ገብረትንሳኤ ሊመሩት እንደሚችሉ የውስጥ ምንጮች አመላክተዋል። የአፋር ክልል ገዋኔ ወረዳ የተነሳውን ህዝባዊ የመልካም ማስተዳደር ጥያቄ አካባቢው ባለስልጣናት ለማፈን እየጣሩ ስለመሆኑ ተገለጸም። የአፋር ክልል ገዋኔና አካባቢው ነዋሪዎች ትላንት ጥቅምት አስር ቀን 2018 ዓ ም የተለያዩ የመልካም ማስተዳደር ጥያቄዎችን በማንሳት ለሰላማዊ ሰልፍ ወጥተው መንገዶችም ተዘግተው እንደነበር ይታወሳል። በሰልፉ ላይ የስምንት ወራት የሰራተኞች ደሞዝ ይከፈልኛ፣ የገዋኔ ነዋሪዎች እርቦና አልጠምቶናል፣ ለስምንት ዓመታት የዘለቀ የውሃ ጥያቄያችን አልተመለሰም የሚሉና ሌሎች የመልካም አስተዳደር ጥያቄዎች ተነስተዋል። የአካባቢው ባለስልጣናት የሀገር ሽማግሌዎችን በመላክ ሰልፉ እንዲቋረጥና ህዝቡ ለሶስት ቀናት ብቻ እንዲታገሳቸው ያደረጉ ሲሆን በዚህ ሶስት ቀን ውስጥ የማህበረሰቡ ጥያቄ በአግባቡ ልባት ካላገኘ ወደ ለየለት አመፅ ሊቀየር እንደሚችል ሰልፈኞቹ ማስጠንቀቃቸው ተሰምቷል። እንደ ገዋኔ ነዋሪዎች ከሆነ የአካባቢውን የውሃ ችግር ለመቅረፍ ከአመታት በፊት ወደ 300 ሚሊዮን ብር ወጪ ተደርጎ ከወረዳው 30 ኪሎ ሜትር ርቀት ላይ ተቆፍሮ እንደነበርና ብዙም ሳያገለግል እንደተበላሸ እንዲሁም ሌላ መፍትሄ ሳይገኝለት ተባብሶ እንደቀጠለ ታውቋል። የተለያዩ መፎክሮችን የያዙት ሰልፈኞች እንጨትና የመኪና ጎማ ሰብስበው አስፋልት ላይ በማቃጠል ተቃውሟቸውን የገለጹ ሲሆን ለሰዓታት መንገድ ከመዝጋት በዘለለ ከተማ ውስጥ በሚገኝ ንብረት የሚሆን በተሽከርካሪዎች ላይ ምንም አይነት ተጨማሪ ጉዳት እንዳላደረሱ በቦታ የነበሩ የአይንማኞች ለተለያዩ ሚዲያዎች ተናግረዋል። ከሰልፈኞቹ መካከል የመንግስት ሰራተኞችን በስፋት የተገኙ ሲሆን ከ2017 በጀት ዓመት የአምስት ወራት ደመወዝ ከተያዘ 2018 በጀት ዓመት የሐምሌ ነሐሴና የመስከረም ወር በአጠቃላይ የ8 ወራት ደመወዝ እስካሁን እንዳልተከፈላቸው አንስተዋል። ችግሩ እየተፈጠረ ያለው በወረዳ የፋይናንስ ጽህፈት ቤት ኃላፊ በኩል መሆኑን አስረግጠው የተናገሩት የመንግስት ሰራተኞቹም አልፎ አልፎ ለተወሰኑ ሰራተኞች ደመወዝ በመክፈል እንደሚያዘናጋቸውና ለመጠየቅ ወደ ተቋሙ ሲያቀኑ መኖሪያው አዋሽና አዲስ አበባ አድርጎ በተመላላሽ ስለሚሰራ በቀላሉ ሊያገኙት እንዳልቻሉ ለቲክፋ ኢትዮጵያ ተናግረዋል። በወረዳው ባለው ብልሹ አሰራር ምክንያት ተማሮ ሰላማዊ ሰልፍ የወጣው የገዋኔ የሕዝብ ለወላጅ አልባ ህፃናት የሚደረገው ድጋፍ መቆሙንና ህፃናቱ ክፉኛ እየተራቡ እንደሚገኙ እንዲሁም በወረዳው በሚገኙ ትምህርት ቤቶች ተመድበው የሚሰሩ መምህራን አብዛኞቹ በደሞዝ መቋረጥ ምክንያት ወደ መጡበት መመለስ በመጀመራቸው ተማሪዎች ትምህርት ለማቋረጥ እየተገደዱ ነው የሚል ጥያቄ አንስቷል። በገዋኔ ስለተካሄደው ሰላማዊ ሰልፍ የክልሉን መንግስት ኮሚኒኬሽን ቢሮ ጨምሮ የመንግስት ሚዲያዎች ስለ ሁኔታው ዘገባ ከመስራት የታቀቡ ሲሆን ለሶስት ቀናት ብቻ በሽማግሌዎች እንዲቆም የተደረገው ተቃውሞ ከትላንቱ በበለጠ አድማሱን አስፍቶ ሊያገረሽ እንደሚችል ይገመታል። የህዝቡን ጥያቄ ትኩረት የነፈጉት የአፋር ክልል ኮሚኒኬሽን እና የክልሉ ሚዲያዎች በአንጻሩ በሀገሪቱ ስላለው የብልጽግና ጉዞ እና የባለስልጣናት የኮሪደር ጉብኝት በየደቂቃው ዘገባ እያሰራጩ ይገኛሉ። ውድ አድማጮቻችን ለዛሬ የነበረን ዘገባ ይህን ይመስል ነበር። መልካም ጊዜ ላቸው።